ሰላም ቤተሰቦች እንዴት ናችሁ? ዛሬ መስከረም 15 ወይም ሴፕቴምበር 25 የዕለቱን የጥቁር ገበያ ምንዛሬ መረጃ እጥር ምጥን አርገን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 164 ብር 8 ሳንቲም እየተመነዘረ ነው። ዩሮ 193 ብር 88 ሳንቲም ፓውንድ 222 ብር ከ08 ሳንቲም፣ የካናዳ ዶላር 118 ብር ከ64 ሳንቲም፣ የአውስትራሊያ ዶላር 108 ብር ከ81 ሳንቲም፣ የቻይና ዮዋን 23 ብር ከ13 ሳንቲም፣ የኦማን ሪያል 428 ብር ከ64 ሳንቲም፣ የኩዌት ዲናር 539 ብር ከ33 ሳንቲም፣ የጆርዳን ዲናር 232 ብር ከ40 ሳንቲም፣ የባህሬን ዲናር 437 ብር ከ58 ሳንቲም፣ የሳውዲ ሪያል 43 ብር ከ94 ሳንቲም የዱባይ ድርሃም 44 ብር ከ87 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የጥቁር ገበያ የምንዛሬ መረጃ ይህን ይመስላል። የባንኮችን ዕለታዊ የምንዛሬ መረጃ መመልከት ከፈለጋችሁ እዚህ ስክሪን ላይ የምትመለከተውን ቪዲዮ አንድ ጊዜ በመንካት መመልከት ይቻላል። በዚያ በቃን። መልካም ጊዜ መልካም ቀን